ሻዕቢያ እንደ ተፈራው የፈሪ በትሩን አንስቷል። ፊት ለፊት ተዋግቼ አልችላትም ያላትን ኢትዮጵያ የውክልና ጦርነት ከፍቶባታል። የኢትዮጵያን ጉሮሮ ለማነቅም የኢትዮ ጅቡቲን መስመር ለመቁረጥ የህወሓትን ኃይል አሰማርቷል። ጠቅላይ ሚኒስትር አብይ ለጥቂት ተቀድመዋል። ህወሓት የቀበረውን ከባድ መሳሪያ አውጥቶ ወደ አፋር እየተኮሰው ነው። ዙ 23 ይተኮሳል። ሞርታሩ ይንጣጣል። ታንኩም ተሰማርቷል። ሻብያ ከጀርባ ግፋ በለው ያለ የፕሮክሲ ጦርነቱን ለኩሶታል። አፋር ላይ የተነሳው እሳትም ለውልቃይት ትልቅ ስጋትን ደቅኗል። በዚህ መሃል ፖለቲከኛው አቶ ጀዋር መሐመድ የፊት ለፊት ጦርነቱ በይፋ ከተጀመረ አብይ ኢሳያስን አያሸንፍም የሚል ዘለግ ያለ ትንተናን አሰምቷል። ይህ የጀዋር ትንታኔ የአቶ መለስ ዜናዊን አንድ ንግግር የሚያስታውስ ነው። በአንድ ወቅት አቶ መለስ ዜናዊ አክቲቪስት ታማኝ በየነና ፕሮፌሰር ብርሃኑ ነጋን የህዳሴውን ውድብ ለማስተጓጎል ዲፕሎማሲያዊ ጥረት መጀመራቸውን ተከትሎ በፓርላማው ነጭ ለባሽ ሻቢያዎች ናቸው ሲሉ ነበር የገለጿቸው። አሁን ላይ ሁሉንም ኢትዮጵያዊ አንድ የሚያደርግ የቀይ ባህር አጀንዳ መነሳቱ ያብከነከነው ኦቦ ጀዋርም ነጭ ለባሽ ሻቢያ ሆኖ ተከስቷል። ኢትዮጵያ ወደ ቀይ ባህር አትገባም፣ ከኤርትራ ጋር ብትዋጋም አታሸነፍም እያለ ነው። በማዕከላዊ መንግስቱ እንደሚደገፉ የሚታሙት የአራ መሬት ታጣቂዎች ካለፈው ሰኞ አንስቶ በህወሓት ውጊያ ተከፍቶባቸዋል። ውጊያው በከባድ መሳሪያ ጭምር የታገዘ ነው። በጆን መዲድ የሚመራው ጦር የአፋርን መሬት ጥሶ ሲገባ ከአፋር ኃይሎች ጋር ጭምር ተላትሟል። ህወሓት ይህን ጥቃት የከፈተው በሻቢያ ትዕዛዝ እንደሆነ እየተገለጸ ነው። ሻቢያ በፍጹም ከኢትዮጵያ ጋር በፊት ለፊት ውጊያ መጋጠም አይፈልግም አቅሙን ያውቀዋልና ይላሉ አስተያየት ሰጪዎች። ይህን ተከትሎ የቲዲፍ ታጣቂዎችን በመጠቀም በዋናነት የኢትዮ ጅቡቲን መንገድ ለመዝጋት አፋር ላይ ጦርነቱን ለኩሶታል። ይሁንና ግን በዛሬው ዕለት የትግራይ ሰላምና ጸጥታ ቢሮ ባወጣው መግለጫ ላይ የአፋርን መሬት ጥሼ አልገባውም የከፈትኩትም ጥቃት የለም በማለት እያስተባበለ ነው የሚገኘው። የአፋር ክልል መንግስት ግን የህዋት ቡድን ሲል የጠራው ኃይል በክልሉ ዞን ሁለት መጋሌ ወረዳ ውስጥ በምትገኘው ቶንሳ ቀበሌ ላይ የከባድ መሳሪያ ተኩስ መክፈቱን በመግለጽ ትናንት ከሷል። የመጋሌ ወረዳ ዋና አስተዳዳሪ አቶ አብዱ ሼክ በራህ ኡስማን፣ አጎራባች በሆነው የትግራይ ክልል የሚገኘው የቲዲኤፍ ኃይል ከትናንት ረቡዕ ጠዋት ጀምሮ ቦታ ለመያዝ እንቅስቃሴ ገብቷል በማለት ነው ለቢቢሲ የሚናገሩት ሙሉ ቀን ያንን ቦታ ይዘው እስከ 12 ሰዓት ህዝቡ እየሸሸ ታጣቂ ቡድኑ ቦታ እየያዘ ሄዷል። ከዚያ ሁሉንም ቦታ ከተቆጣጠረ በኋላ ከባድ መሳሪያ ወደ ህዝቡ መወርወር የጀመረው ምሽት 12 ሰዓት አካባቢ ነው ሲሉ በክልሉ መንግስት የቀረበውን ውንጀላ አጠናክረውታል። የአካባቢው ነዋሪ በተኩሱ ድምፅ ተደናግጦ መሸሹን የሚናገሩት ዋና አስተዳዳሪው አቶ አብዱ ወደ ክልሉ እንቅስቃሴ ያደረገው በጣም ብዙ ኃይል ነው ይላሉ። የትግራይ ጦርነት ያስቆመው የፕሪቶሪያ ስምምነትም በግጭት አዋጅ በግልጽ አፍርሷል በማለትም ይወቅሱታል። አሁን ላይ ይሄ ነው ሊባል የሚችል አይደለም ሲሉ የታጣቂዎቹን ብዛት በቁጥር መጥቀስ እንደማይችሉ የሚያክሉት አመራሩ መጋሌ ወረዳ ከትግራይ ክልል ጋር በአራት ወረዳ እንደሚዋሰን ገልጸው በዚያ ግንባር ሁሉ ኃይል ገብቷል በማለት ተናግረዋል። ታጣቂው ኃይል ስድስትና በዚያ አካባቢ መንደሮችን ይዟል፣ ህዝብ መሰብሰቢያ የሚሆኑትን ማለት ነው። በቦታ ስፋት ግን ወደ 15 ኪሎ ሜትር ወደ ውስጥ ዘልጎ ገብቷል በማለትም አክለዋል። ዋና አስተዳዳሪው በታጣቂዎች ቁጥጥር ስር እንደሆኑ የጠቀሷቸውም ካርፋቱ፣ አለጉቢ፣ ሚልኪ ገረአይ፣ ጉሊዳዳ፣ ደልጊና የተባሉ መንደሮችን ነው። ቢቢሲ በአፋር ክልል መንግስት የቀረበውን ክስ በተመለከተ ለትግራይ ክልል ሰላምና ጸጥታ ቢሮ የጸጥታ ዘርፍ ኃላፊ ለሆኑት ብርጋዴል ጀነራል ተክላይ ኪዳነ ጥያቄ አቅርቦላቸው ነበር። የጸጥታ ዘርፍ ኃላፊው አፋር ገብተን የተቆጣጠርነው አንዲትም ቦታ የለም ሲሉ ነው በትግራይ ኃይሎች ላይ የቀረበውን ክስ ለቢቢሲ ያስተባበሉት። እኛ የከፈትነው ግጭት የለም፣ እንደዚህ አይነት ዝግጁነትም የለም የሚሉት ብርጋዴል ጀነራል ተክላይ በምላሹ የአፋር ኃይል ና የሀራ መሬት ኃይሎች ተደጋጋሚ ትንኮሳዎችን ፈጽመዋል ሲሉ ወንጅሏል። በአፋር ራሳቸውን ሀራ መሬት ብለው የሚጠሩት በተደጋጋሚ ከአፋር ኃይል ጋር ሆነው የተለያዩ ቦታዎች ላይ ጥቃት ሲፈጽሙ ነበር። የሰውም ጉዳት ደርሶብናል እናውቃለን። የደረሰውን ጉዳት ግን በሚዲያ መግለጽ አንፈልግም በማለት ተናግሯል። ብርጋዴር ጀነራል ተክላይ ተደጋጋሚ ጥቃት ተፈጽሞባቸዋል በሚል የጠቀሷቸውን ምላዛት፣ አሃዛ፣ ደስአ፣ ወጀራትና ገረብ አገው የተባሉ አካባቢዎችን ነው። ባለፈው ሳምንት እሁድም ገረብ አገውና ደደርባ በሚባል አካባቢ ትንኮሳዎችን ፈጽመዋል፣ ጉዳትም አደርሷል በማለት ወንጅሏል። እንደውም እንጠያይቅ ከተባለ ብዙ አያስፈልግም ብለን ስላሰብን እንጂ የአፋር ልዩ ኃይል የትግራይ ቦታዎችን ተቆጣጥሮ እንደሚገኝ እናውቃለን። ይህንን በይፋ ለሕዝባችን ግልጽ እናደርጋለን በማለት ተናግሯል። ራስን ለመከላከል ባለንበት ሆነን ራሳችንን ከመከላከል ውጭ የተቆጣጠርነው የሄድንበትም ቦታ የለም ሲሉ ነው የትግራይ ኃይሎችን የተከላከሉት።

እንዲህ አይነቱ ውጊያ መከፈቱን እና ሁለቱም ኃይሎች እርስ በርስ እየተካሰሱ ባለበት በዚህ ወቅት ደግሞ ፖለቲከኛው ጀዋር መሐመድ ኢትዮ ኤርትራንና የትግራይን ሁኔታ በተመለከተ አንድ አነጋጋሪ ዘለግ ያለ ትንታኔን አቅርቧል። በትንታኔውም ኢትዮጵያ ጦርነቱን አታሸንፍም የሚል መከራከሪያን ይዞ ነው የተከሰተው። የጦርነቱ ዓላማ የኢሳያስን መንግሥት መገርሰስ እንዳልሆነና የአሰብን ወደብ በጉልበት መውሰድ እንደሆነ አድርጎ የኢትዮጵያ መንግሥት ማቅረቡ ኢሳያስን ጠቅሞታል የሚለው ጀዋር መሐመድ በዚህ ምክንያት ኢሳያስ የህልውናና ኤርትራን የማዳን ጦርነት ከፊታችን አለብን ያለውን ያረጋገጠለት ሆኗል። በሀገር ውስጥ የሚኖረውን ኤርትራዊ ጨምሮ በተቃውሞ የሚታወቁትን ዲያስፖራዎች ከኢሳያስ ጎን እንዲሰለፉ ያደረገውም ይኸው ትርክት ነው ሲል መከራከሪያውን ያቀርባል። ጀዋር ቀጥሎም ለዚህ ማሳያው ባለፉት አመታት የሻቢያን መንግስት አንቁ ይዞት የነበረው በወጣቶች የሚደረገው የዲያስፖራዎች ተቃውሞ ሙሉ በሙሉ ሊባል በሚችል ደረጃ ቆሟል ማለት ይቻላል በማለት ይገልጻል። የአብይና የኢሳያስ ጦርነት ሲ ጀመር በቀጥታና በተዘዋሪ የሚሳተፉ ብዙ የቅርብና የውጭ ሀገራት ይኖራሉ፣ ሲል ጽሁፉን የሚቀጥለው ጀዋር መሀመድ አሁን እንደምናየው የሱዳን የሽምቅ ተዋጊዎች ወይም አርኤስኤፍ እና ኤምሬትስ ከአብይ ጎን ይሰለፋሉ። ግብፅና የሱዳን መከላከያ ኃይል በግልጽ ከኢሳያስ ጎን የሚሰለፉ ይሆናል። ሱዳን በጀርባ ወደዛው ናት። ሌሎች ጎረቤት ሀገራትን በግልጽ ባይሆንም በሀሳብ ደረጃ ለኤርትራ ይወግናሉ። ቀጣይ እርምጃው በጦርነቱ አካሄድ ይወሰናል። በጥቅሉ ግን ጦርነቱ በሁለቱም ወገን ብዙ የቅርብ ና የሩቅ ሀገሮችን የሚያሳተፍ ስለሚሆን አሁን እንደሚታሰበው በጥቂት መስዋዕትነት የሚገኝ ድል እንደማይኖር ከአሁኑ መገንዘብ ያስፈልጋል ሲል ማስጠንቀቂያውን ያቀርባል። ለጦርነቱ የሚያስፈልጉ በርካታ ጉዳዮችን የሚጠቅሰው ጀዋር መሀመድ ኢኮኖሚ አንዱ ነው ይላል። የኢትዮጵያ ኢኮኖሚ ከኤርትራ ኢኮኖሚ በብዙ እጥፎች እንደሚልቅ ይታወቃል። ነገር ግን የኤርትራ መንግስት ገቢው ውስን ቢሆንም ወጪውም ቢሆን በጣም አናሳ ነው። በመንግስት ደሞዝ የሚተዳደረው ውስን የህብረተሰብ ክፍል ነው ሲል ይገልጻል። አብዛኛው ወታደር ያለምንም ክፍል ክፍያ በነፃን የሚያገለግለው ስር የሰደደ አምባገነናዊ መንግስት ስለሆነ እዛ ሀገር ውስጥ ሙስና እጅግ በጣም ትንሽ ነው። የውጭ አገር ዕዳ ስለሌለባቸው በየጊዜው የሚጠብቃቸው የብድር ክፍያ የለም። በኢትዮጵያ በኩል ግን ነገሩ የተቃራኒ ነው ይላል። ገቢዋ ትልቅ ቢሆንም ወጪዋ በዛው ደረጃ ከፍተኛ ነው። ስርዓቱን ከላይ እስከታች የተዋቀረው የሰው ኃይል በፓርቲው ራዕይና ዓላማ አምኖበት ሳይሆን የግል ጥቅሙን መሰረት ያደረገ ነው ሲል የሚሆነ እጅሎ ጀዋር ሙስና ህጋዊ በሚመስል መልኩ የመንግስት ንብረት ለልማት ከመዋሉ በፊት ከመንገድ ተጠልፎ ለግለሰቦች ጥቅም ይውላል። ባለፉት ዓመታት የተደረጉት የእርስ በርስ ጦርነቶች ኢኮኖሚውን አድቅቀውታል። ብዙ ብድር ስላለባት በጀቱ አብዛኛው ብድር ለመክፈል የሚውል ነው። ከሀገር ውስጥና ከወጪ ወጪ በተጨማሪ ሌላ ጦርነት ፈንድቶ የተራዘመ ጊዜ የሚወስድ ከሆነ ቀድሞውኑ የተዳከመውን ኢኮኖሚ ይበልጥ ሊያደቀው ይችላል በማለት ስጋቱን ያጋራል። ሌላው ጆዋር በዚህ ዘለግ ያለው ትንታኔው ያነሱ ሐሳብ ዲፕሎማሲን በተመለከተ ነው። በዲፕሎማሲው ረገድ ይላል ጆዋር፣ በዲፕሎማሲው ረገድ ከ1998 የኢትዮ ኤርትራ ጦርነት ጊዜ ጀምሮ እስከ ቅርብ ጊዜያት ኢትዮጵያ ከፍተኛ የዲፕሎማሲ የበላይነት መጎናጸፍ ችላ ነበር ይላል። የኤርትራ መንግሥት በኢትዮጵያ ተጽዕኖ ምክንያት በምዕራባውያን መንግስታት በመጠላቱ ተደጋጋሚ ማዕቀቦች ሲጣልበት እንደኖረም ያስታውሳል። በምስራቅ አፍሪካ ደረጃ እንኳን ራሳቸውን ከኢጋድ አግልለው እንደነበርም ያክላል። ምናልባት ከግብፅ ውጪ በግልጽ ኤርትራ ጋር የሆነ አንድም ሀገር አልነበረም ያለም ሲሆን ራሽያና ቻይና በፖለቲካ አቋም ደረጃ ጋርነት ቢያሳዩም በተግባር ያደረጉላት ግን ድጋፍ የለም ይላል። በአንጻሩ ግን ኢትዮጵያ በመለስ አመራር ስር ሆና ከምስራቅ አፍሪካ ከምስራቅ እስከ ምዕራብ ከአያላን ሀገራት ጋር በመወዳጀት በምስራቅ አፍሪካ ላይ የዲፕሎማሲ የበላይነትን መጎናጸፍ ችላ ነበር ይላል። ነገር ግን ባለፉት ስድስቱ ዓመታት ዲፕሎማሲያችን ከአመት ዓመት እየተዳከመ ነው የመጣው የሚል ትንተና የሚያቀርበው ጀዋር የአንድ ሀገር የዲፕሎማሲ አቅም የኢኮኖሚ ጥንካሬ በመከላከያ ኃይል ጥንካሬ፣ የሀገር ውስጥ መረጋጋት፣ እንዲሁም በፖለቲካ አመራር ብቃትና በዲፕሎማቶቹ አቅም ላይ ይመሰረታል። በአሁኑ ወቅት ግን መመዘኛዎቹ እነዚህ አይደሉም በማለት ይከራከራል ፖለቲከኛው። ጽሑፉን ሲጠቀልልም ይህ ጦርነት ከፈነዳ በተለይ ኢትዮጵያ ከጀመረችው ሊደርስባት የሚችለው ዲፕሎማቲያዊ ተጽዕኖ ቀላል እንደማይሆን መገንዘብ ያስፈልጋል ብሏል። ከዚህ በተጨማሪም በአሁኑ ወቅት ኢትዮጵያ ከኤርትራ ጋር ወደ ጦርነት ለመግባት አስቻይ ሁኔታዎች እንደሌሏት መገንዘብ ይቻላል የሚልም ሲሆን፣ ጠቅላይ ሚኒስቴር አብይ ኤርትራን ለመውጋት እውነተኛ ፍላጎትና ዝግጅቱ ባይኖራቸውም ጦርነቱ ይቀራል ማለት አይደለም የቀጠለው የጦርነት ከበሮ ሰበቃ ጦርነት የመፈንዳቱን እድል ከቀን ወደ ቀን እጅ እንዲ እንዲጨምር አድርጎታል ብሏል። የኤርትራና የትግራይ ኃይሎች ጥምረት የጦርነት ዝግጅት አድርጓል የሚለው ኦቦ ጀዋር ጠቅላይ ሚኒስትር አብይ እነሱን ለመውጋት ዛሬ ላይ ዝግጅት ባይኖረውም፣ ነገ ይወጋናል ብለው ይሰጋሉ። ስለዚህ እሱ ተዘጋጅቶ ሳይነሳ ሊቀድሙት ይችላሉ። በተለይ የትግራይ ኃይሎች ሰላምም ጦርነትም የሌለበት ሁኔታ ውስጥ መቆየታቸው ለውስጣዊ መፈረካከስ አጋልጧቸዋል። ጊዜው እየረዘመ በሄደ ቁጥር ችግሩ እየበረታባቸው ይሄዳል። ይህን ችግር ለማስቀረት በፍጥነት ወደ ጦርነት መግባት ይኖርባቸዋል ትግራይ ውስጥ ጦርነት ጦርነት ከተጀመረ ደግሞ ኤርትራም ተጎትታት ልትገባበት ትችላለች በማለት ትንታኔውን አጠቃሏል።